ደስታዬን የማካፍሎት ሚስጢሬን፣ የማውጋዎት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ በድጋሚ ሰላምታችን በያላችሁበት ድረስ የተከበራችሁ ወዳጆቻችን የፕሮግራማችን ታዳሚዎች፣ ቤተኛ ፕሮግራም በሁለተኛው ምዕራፍ ላይ ደርሰናል። ቆይታችን እስከ 8 ሰዓት ድረስ ዘላቂ ነው። አድማጮች፣ ዛሬ በፕሮግራማችን ላይ ተሳትፋችሁ የምትሸለሙበት ጥያቄ አዘጋጅቻለሁ። ጥያቄዎቹን ከማቅረቤ በፊት ግን የዛሬውን ዝግጅት በጥቂቱ ላሰማችሁ ራሴን በሚላጭ ምናምን ራሴን በቃል ቆርጦ የሆነ ትንሽ ጨረፍታ ምናምን ሞክሬ፣ ጆሮ አይሰማው የለ ይባል የለ እውነት ነው። ለዓይን እንኳን የምታሳሰዋ ታዳጊ ወጣት አስገራሚ ታሪኳን ትነግራችኋለች። እንዳያመልጣችሁ። ከዚህ ከሶስቱ አንዱ ነው ወይ ትቀጥላለች፣ ወይንም በሆነ መልኩ ታቋርጣለች፣ ወይንም ሁሉም አቅጣጫ ጨለማ ከሆነባት በራሷ ላይ የሆነ ችግር ትፈልጋለች። ያኔ ከሃያ ዓመታት በፊት በርካታ እናቶች ይሞቱ የነበረው ደህንነቱ ባልተጠበቀ ጽንስ ማቋረጥ ምክንያት እንደሆነ ታውቃላችሁ። ይሄኛውንም ፕሮግራም እንደምትወዱት አልጠራጠርም። የፕሮግራሙ አዘጋጅ ከእርካ ሚዲያ እና ኮሚኒኬሽን ሶስትና ተስፋዬ ነኝ። ውድ አድማጮች አሁን እናንተን ጥያቄ ጠይቀን ትክክለኛ ምላሽ ቀድማችሁ ለምታደርሱን አድማጮች የሞባይል ካርድ የምንሸልምበትን ጥያቄ ላቀርብ ነው። አንዲት ሴት ያላሰበችው ወይንም ፈጽሞ ያላቀደችው እርግዝና ሊከሰትባት ከሚችሉ ምክንያቶች ውስጥ ዋና የምትሏቸውን ሁለቱን ጥቀሱ። እደግመዋለሁ። አንዲት ሴት ያላሰበችው ወይንም ያላቀደችው እርግዝና ሊከሰትባት ከሚችሉ ምክንያቶች ውስጥ ዋና የምትሏቸውን ሁለቱን ጥቀሱ። መልሳችሁን በ0946 3494 44 ወይም በ0936 8 38 የስልክ መስመሮች በመደወል ወይም አጭር የጽሑፍ መልእክቶችን በመላክ አድሱን ለመጀመሪያዎቹ አምስት ደዋዮች እንዲሁም ቴክስት አድራጊዎች የመቶ የመቶ ብር የሞባይል ካርድ እንሸልማለን። በድጋሚ ለማስታወስ በ0946349444 ወይም በ0936803080 በመደወል አሊያም በአጭር የጽሁፍ መልእክት መልሶቻችሁን ልትልኩ ትችላላችሁ። አሁን ወደ ባለታሪኬ ታሪኬ ልውሰዳችሁ። የዛሬዋ ባለታሪኬ የ17 ዓመት ልጅ፣ አምና የ12ኛ ክፍል ተማሪ የነበረች ነች። ከሁኔታዋ አንዳች ቅስሟን የሰበረ ነገር እንዳለ ቢያስታውቅም ለዓይን የምታሳሳ ቆንጅጌ ታዳጊ ወጣት ነች። አስገራሚ አሳዛኝ እንዲሁም እጅግ ንዴቱ ውስጥ የሚከት ነገር ገጥሟታል። ታሪኳን ተከታትለን ተመልሼ አገኛችኋለሁ። እኔ የምኖረው አዲስ አበባ ነው። የመጀመሪያ ልጅ ነኝ። አንድ እህትና አንድ ወንድም አሉኝ። የአስር ዓመትና የአራት ዓመት ልጆች ናቸው። በተለይ ከእናቴ ጋር እንደ እህት ነን። በቃ ስለ ህይወት የሚያስተምሩኝን ነገሮች ይህን አርጊ ይህን አታድርጊ ለአንቺ ጎዳሻል ለአንቺ መጥንሻል ምናምን ብላ ታውራኛለች። መሀከለኛ የሚባል ተማሪ አለ አይደል ወላጆች አልነበሩም እና አንድ ለሶስት ወር ለአራት ወር አልነበሩም ነበር ቤት ዘመድ ጋር ምናምን ጥያቄ ሄደው ነበር እና ያክስቴልሽ ነበረ እና አብርሀት እስከምንመጣ ድረስ አብርሀቱን እና ልክኛ ስን መጣ ደግሞ ወደ ቤት ትመለሳለምና ምናሉት ቢያንስ እሱ የሀያ አምስት የሀያ አመት ልጅ ይሆናል። ሁሉ ነገር እንደ ወንድም እንደ ታላቅ ወንድም ይመክረኝ ነበረ። የሆነ ነገር ሲከፋኝ ራሱ አለውልሽ እኔ እኔ ወንድምሽ አለውልሽ እንዳይከፋሽ ምናምን እያለ ነበረ የሚያኖረኝ የነበረ ሶስት ወር ሙሉ ና ልክ በመሀል ምን እንደቀየረው አላቅም። በመሀል መጣ። ማታ ነው እራት በላ ምናምን። እኔ መኝታ ቤት ነበርኩ፣ እሱ ሳሉን ነበር የሚተኛ የነበረው። ጠጥቶ ይሁን ምን ይሁን እንደተፈጠረ አላቅም። እሱ ጠጥቶ ሊሆን ይችላል በሰአቱ መጣ እኔ ጋ ምናምን። ምን ሆነክ ነው ስለው፣ አይ በቃ እኔ ዛሬ እስቲ አብረን እንተኛ ምናም ብሎ ገባ መኝታ ቤት። ቆይ እንዴ ምናም ብሎ ሄደና ሽንት ቤት፣ ፊቱን ታጥሞ ምናም መጣ። ከዛ እኔ እንቅልፍ ይዞኛል፣ በመሀል ቀሰቀሰኝ፣ መሀል ሌሊት አካባቢ። ምንድን ነው አንተ በዚህ ሌሊት የምትቀሰቀሰኝ ስለው፣ አይ በቃ ማውራሽ ነገር አለ ምናምናል። እሺ በቃ አውራኝ ምናም ስለ ቁጭ ወይም ማውራሽ ነገር አለ ብሎ ወሬ ጀመረ። ምንድን ይሄ የሆነ ወንዶች ስሜት ውስጥ የሚከቱት የለም እንደዛ ነገር ማድረግ ምናምን ጀመረ እና እኔም በሰዓቱ መጮህ አልቻልኩም። ጎረቤት ሌላ ነገር ይመስለዋል ምናምን ብዬ ጸጥ፣ እና የቻልኩትን አቅም ታገየዋለሁ፣ ግን ምንም ሊያሸንፈኝ የቻለው እሱ አቅሜን፣ አሳጣኝ ምንም ነገር ላደረግ አልቻልኩ። ጸጥ ብሎ ወጡ፣ ምንም ያለው ነገር የለም። ሰውቀን በኋላ ደውሎ ማያቅም ምንም ምንም አይለኝም። ቤተሰቦቹ እራሱ የሉም ውጪ ስለሆኑ ድንገት ምናምን ብዬ ከደወሉ ብዬ እየጠበቅኩ ነበር ግን ምን ለእናቴም እንዳልናገር እዛ ሆኖ በቃ ሌላ ነገር አቴንሽን ይፈጥርባቸዋል ብዬ መደወልን ፈራው እነሱ ራሴንም ቃ የሆነ ላጠፋ ሞክሬ ነበር፣ በሰዓቱ ራሴን በምላጭ ምናምን ራሴን በቃ ልቆርጠው የሆነ ትንሽ ጨረፍታ ምናምን ሞክሬ፣ ሳስበው ደግሞ ወደኋላ እኔ ብዙ ነገር ይጠብቀኛል፣ ለገና ልጅ ነኝ፣ እናትና አባቴን ማን ያስተዳድራቸዋል? እኔ ማንም የላቸው ምናም ብዬ በቃ እሱን ሳስብ ተውኩት። ምላጩን ራሱን ደስ ራሴን ነው እንጂ ማንም ያተረፈኝ የለም። ራሴን በራሴ ነኝ ራሴን ያተረፍኩት። እሱ ደግሞ ከሶስት ቀን በኋላ ነበር የሚሄደው ወደ ውጭ ፕሮሰሱ አርቆለት እሱን ተጠቅሞ ይሁን እሱን የሆነ እሱን አስቦ ይሁን እንደዚያ ያደረገው አላውቅም ብቻ። ፈጣሪ ስሜቱ በጣም ከባድ ነበር። አባቴን ራሱ እንዳላም ነው ያደረገኝ። ከዛ ቀን በኋላ አባቴ ራሱ መጥተውና ምን ጉንጭ ምናም ሲስመኝ በቃ ይሄ ነገር ወይ አቴንሽን ፈጠረብኝ ጥንቅላቴ ውስጥ በቃ ተዩና ምን ደግሞ ሌላ ነው ይሄ አባትሽ ነው፣ አባትሽ ደግሞ ምንም አያደረግሽ ምናም ብዬ በራሴ ሌላ ሀሳብ ውስጥ ገቡና እናትና አባቴ መጡ ምናም ዶክተር የሆነ አለ በውስጥ በቲክቶክ ምናምን ያወሩት ዶክተር ነበረና ና ዶክተር ነበር ፔሪድ የቀረ ምናምን ስለው ደግሞ እራስሽ ጭንቀት ምናም ካለብሽ የሆነ ጭንቀቱን እንደዛ ሊያደረጉ ይችላል ምናምን አለኝ። ይ በቃ እንደዛ ከሆነ የሚፈጠር አልመሰለኝም በመጀመሪያ ግንኙነት እና በቃ ዶክተሩን ካወረሮት ምናም በኋላ ትንሽ የሆነ ራሴንም ለማረጋጋት ምናምን ሞከርኩኝ። ማትሪክ ተፈታኝ ነበርኩኝ በሰዓቱ ከባድ ነበር ለኔ ፈተኑ ራሱ በመሀል የሆነ አንድ እርጉዝ የወርጉ ሴት የሚሰማት ስሜቶች አሉ አይደል? ማዞር፣ ራሷን መሳት ምናምን የሚያጋጥማት ነገር እና እንደዛ አጋጥሞኛል። አንድ አንድም ሁለቴ ግን ለቤተሰብም አልተናገርኩም። እንደዛ ሆኜ ከእህቷ ጋር ምናምን ባይጣሉ ብዬ አልተናገርኩም። በቃ ለሊት ምናምን ስለማለቅስ ቁጭ ብዬ ነበር አቅሜ ምናምን ሲሉኝ ቁጭ ብዬ ነበር ማልቀስ የነበረብኝ ያለብኝም እሱ ነበረ። በቃ ምንም ማትሪኩን ራሱ የግድ ነው የተፈተንኩት በቃ እንጂ ማል ፍልጅ ነበርኩኝ ዘንድሮ። በቃ ብዙ ነገር ነው የተሰማኝ በሰዓቱ እንደ ራሴ አርጌ ነው ጥፋት ያሰብኩት። በዛ ሰዓት ብጮ ኖሮ ሰው ያድነኝ ነበር። ስለዚህ በቃ ራሴ ነኝ ምናም ብዬ ራሴ ነው የሆነ መቀወስ ምናምን እንደዛ ነገር ማድረግ እያረኩኝ ነበረ በቃ ወደ ሱስ ውስጥም ልገባ ነበረ። ሲጋራ ምናምን እዛ ውስጥ ልገባ ነበር። በቃ ራሴን ከማጨናቅ፣ በቃ እነሱ ውስጥ ገብቼ ራሴን ለመርሳት እንደዛ ላረግ ነበረ ሁላና ግን፣ ሳስቡ ደግሞ በኋላ የሚጠብቀኝ ጊዜያቶች አሉ። እናቴ ይሄ ፔሬድ መቅረቱ ምናምን ስታጣ እኔ ስቲያንቺ ሪትን ማጠራጠር ሽም ሙሉን ታሪክ ነው የነገርኳቸው። እንደዚህ አውርቶኝ በቃ እኔ እናውራ እንደ ህትወንድ የምናውራ ምናምን ካለኝ በኋላ ነው እንደሱ ብዬኔ ኔ የነገርኳቸው በቃ ይህ ልጅማ ወደዚህ ሀገር መጥቶ ለፖሊሱም እጁ ሊሰጡት ምናምን ፈለጉ። ስታስቡ ደግሞ በቃ እህቷ ምናምን ይሄ ልጁን ካጣች በጣም ብዙ ነገር ነው የምትሆነው ምናምን ብላ ደግሞ አሰበች። ያን ነገርና አሁን ቢያንስ ከሁለት ወር ከሶስት ወር በኋላ መጣለሁ ብላል። እንግዲህ ልጁ ግን አልተነገራትም ለእህትየው ምክንያቱም በቃ ይጣላሉ። ከእህት እና ህት ደግሞ ማጣላት ከባድ ነው። ለሰላምታ እንኳን እንዲሆኑ ብለን አልተናገርንም። በቃ ተይ ሁሉም ነገር ያልፋልና ባንቺ አልተጀመረም ምናምን ብላ ሆስፒታል ወሰደችኝ። ቅርብ አለ ሆስፒታል ከእኛ ጀርባ። እሷ ራሱ መቆም ያቃታት የምር ራሷን የሳተችብኝ እንደዛ እስከመሆን ድረስ እና በቃ ኔራ ይዘ ሰዓት በቃ ምን እንደማረግ አላውቅም ነበር ጥንሱ ትንሽ ከፍ ምናምን ስላለ እና እሱን መስራት አንችልም ምናምና። አባቴ ሁላ እቀይ ነው የሚሸጠው ይሄ ልጅ እዚህ መቀመጥ የለበትም ምናምን፣ አንቺም እዚህ መኖር የለብሽም ምናምን ሲለኝ በቃ እኔ እወጣለሁ እኔ እንደወጣ ነው የምፈልጉ ምናምን ስላቸው እንድትወጪ አይደለም ግን፣ በቃ ቤተሰብ የሆነ ጎረቤት ምናምን እንዳይሰማበት እኔን ቤት አከራይቶ ሌላ ቦታ እንድቀመጥ ነበር የፈለገው። እንዳይሰማበት ሰው የሆነች ልጅ አለች እና በውስጥ መስመር አውራትና ሽጂ ይዛ ብላ እዚህ ላከች እና በዛ ምክንያት እዚያ ነው ይመጡ እዚህ በጣም ደስ የሚል አገልግሎት እውነት ከጠበቅኩት በላይ ነው ያገኘሁት፣ አገልግሎታቸውን እውነት። አሁን የሚደረግልኝ መርፌ ምናምን አለ። ከሱ በኋላ ነው ማቆም ፅንሱ ይቋረጣል የተባለው እንደዛ ነው። በኔ ላይ ምን ይፈጠራል ምናምን ብዬ ስላላወቅኩኝ እሱን የሆነ ፍርሃት ነገር አለው ውስጤ። ውድ አድማጮች፣ የዚች ልጅ ታሪክ ስሰማ ክፉኛ ወላጆቿን ወቀስኩ። እንዴት አንዲትን የደረሰችን ልጅ ከአክስቷ ልጅ ጋር እንድትውል እንድታደር ጥሎ ይካሄዳል። ብቻ እንጃ። ሀሳብ ስጡበት እስቲ። ይህቺ ልጅ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት በአንድ የመንግስት የጤና ተቋም መታ ነው ያገኘኋት። ታዲያ ይቺ ልጅ በዚህ መንገድ የሚያልፉ እንዲህ አይነት ችግር ውስጥ የሚወድቁ በርካታ ወጣት ሴቶችን ትወክላለች ብዬ አስባለሁ። ተገዶ መደፈር፣ እርግዝና፣ ለዚያውም ከቅርብ የቤተሰብ አባል፣ በዚህ አጣብቂን ጊዜ ነው ታዲያ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት አስፈላጊነቱ። ይህች ልጅ ፍላጎቷ ከሆነ ይህንን አገልግሎት ማለቴ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ማግኘት የለባትም ትላላችሁ? እስቲ ደውሉ፣ ሀሳብ አስተያየቶችን እንለዋወጥበት። በ0946349444 ወይም በ0936838 ላይ እጠብቃችኋለሁ። ደህንነቱ የተጠበቀ ጽንስ ማቋረጥ፣ በተቃራኒው ደግሞ ደህንነቱም ጤንነቱም ያልተጠበቀ ጽንስ ማቋረጥ የሰሞኑ ጉዳያችን ነው። ከስሞቹ እንደምንረዳው ሁለቱም ፍጹም የየቅል ናቸው። ተቃራኒ ነገሮችን በውስጣቸው ይዘዋል። ጤንነት፣ ህመም ወይንም በሽታ፣ ስቃይ፣ እፎይታ፣ ታሞ መማቀቅ፣ በጊዜ ደህና መሆን ሌላም ሌላም ዛሬ ለዚህ ፕሮግራሜ የጋበዝኳቸውን እንግዳይን ላስተዋውቃችሁ ዶክተር አብዱል ፈታህ አብዱል ቃድር ይባላሉ። የማህጸንና ጽንስ ስፔሻሊስት ሐኪም ከሆኑ አንጋፋ ባለሙያዎቻችን መካከል አንዱ ናቸው። በማህጸንና ጽንስ ሕክምና ሰብ ስፔሻሊስት ሲሆኑ ከተማሩበት ዩጎዝላቪያ መጥተው በሕክምናው ዘርፍ ሀገራቸውን አገልግለዋል እያገለገሉም ይገኛሉ። በጳውሎስ ሆስፒታል ሜዲካል ኮሌጅ የማህጸንና ጽንስ ትምህርት ክፍል ኃላፊ ሆነው አገልግለዋል። የሰብ ስፔሻሊቲ ፕሮግራሞች ቢሮዎች ዳይሬክተርም ሆነው አገልግለዋል። ጥሩ ቆይታ ነበረን እንድትከታተሉ ጋብዛለሁ። ችግሮቹ በዚህ ደህንነቱ ባልተጠበቀ ጽንስ ማቋረጥ ምክንያት የሚመጡ ሴቶች ምን ምን አይነት የጤና ችግሮች ደርሶባቸው ነው ሲመጡ የምታዩት የነበረው? አንደኛ ማህፀኑ ውስጡ ኢንፌክሽን ስለሚፈጥር ብዙ አይነት ከፍተኛ የሆነ የመግል መጠራቀም፣ መግሉም አንዳንዴ ከማህፀንም አልፎ ወደ ሆድ ውስጥ በማህፀን ቱቦ አማካኝነት ሄዶ የሚጠራቀምበት አካባቢ ያለውን የሴቶ ዋና ለመራቢያ የሚያገለግሉ ኦቫሪ የሚባሉትንም እንደዚሁ አንድ ላይ ይዞ እየጎዳ በከፍተኛ የኢንፌክሽን የመግል መጠራቀም የሚጎዱበት ሁኔታ። ይሄም አልፎ ቶሎ ሕክምና ስለማያገኙ ጉበትን፣ ኩላሊትን አእምሮም የሚጎዳበት ሁኔታ። ስለዚህ አንዳንዶቹ ይሁሉ አእምሯችን አሁን እኔ ቁጭ ብዬ እንደምናገረው አይሆንም። እነሱ በአእምሯቸው የሚጎዳበት ሰዓት ማለት የማስታወስ ችሎታ ያሉበትን ቦታ ራሱ በደንብ ኢንፌክሽኑ የተነሳ ማለት ነው። ምክንያቱም ጉበትና ኩላሊት ከተጎዳ ደም ውስጥ ያለው የሚጎዳን ንጥረ ቅመሞች በእነዚህ በኩል ነው ከሰውነታችን እንዲወገድና እንዲወጣ የሚሆነውን ይሄ እነዚህ ሁለቱ የሰውነታችን ከተጎዳ ግን እነዛ መውጣት የሚገባቸው ንጥረ ቅመሞች ቶክሲክ የሆኑ መርዛማ፣ ቀጥታ የተለያየ የሰውነታችንን ክፍል ያጠቃል ማለት ነው፣ ይጎዳል። እና ማንኛውም ነገር ከልክ በላይ ከተገኘ ሰውነታችን መርዝ ነው። ስለዚህ ያ እንደ መርዝ የምንቆጥረው ነገር የተለያዩ የሰውነታችን ክፍል ያጠቃል ማለት ነው። አንደኛው አእምሮ ነው ማለት ነው። ያ ሲጠቃ ኦክሲጅን ከሌላ ካላገኘ በቂ በቂ ምግብ ካላገኘ የአምሮ መስራት መስራቱን በአግባቡ መስራቱን ይቀንሳል ማለት ነው። ከዛ በዛ ምክንያት እነዚህ አካላቶች በሙሉ ተጎድቶ ሁሉም ይመጡም አሉ መጨረሻ ላይ መድኃኒት ቢሰጣቸውም አለ የሚባል ተፈልጎ ተገኝቶ ቢሰጣቸውም የማይቀለበስበት ደረጃ የሚደርሱ እና ህይወታቸው በዚህ ምክንያት የሚያልፍ ብዙ ነበሩ። እሱም ልብ የሚነካ ሁልጊዜ ስትሄጂ ስት ያለሽበት ቦታ ሁሉ ስትገቢ ስቶችን ቤት አንጉሽ ውስጥ የሚመጣ እና በጣም የሚረብሽ የነበረበት ሁኔታ ነው የነበረው እና እስከ ዛሬ ድረስ አሉ ሰዎች ፊት ለፊት የሚመጡ ማለት ነው። የሚያስታውሷቸው እኔ ማስታውሳቸው እ ይንገሩን ዶክተር አሁንም ድረስ ቁጭት ላይ የምትከት ብዙ መርዳት ሲቻል ህይወቷ ያለፈ የተለያየ ታሪክ አእምሮት ውስጥ ሊመጣ ይችላል፣ እና እንደ ውስጥ የተወሰነ ቢነግሩን ጥሩ ይሆናል ብዬ አስባለሁ። አንድ ጊዜ ያው የጽንስ መቋረጥ አገልግሎትን ለማግኘት ትመጣለች። ምዕመራዎችን ጻፍ እላት። ወደ 2008 ዘጠኝ በፈረንጆች እንዲህ ፊቷን ሳያው ፉምስን ያለች ያዘነች። ላለም በቃ ችግር የለውም ይህንን አሰብኝ ምናምን ያለችኝ ሆስፒታል ውስጥ በዛን ሰዓት ላቦራቶሪው ሙሉ በሙሉ ፋንክሽን አላልነበረም የሆነ ነገር ይጎሏል። አንዳንድ የሆነ ነገር እንትሌላ ያው፣ በዛ ምክንያት ብቻ ግቢ ውስጥ ሳታሰራ ማግኘት አልቻለችም እና ትወጣለች ማለት ነው። በዛ ምክንያት ቆየች። አንድ ወቅት ላይ ብቻ የሆነ ሰው ክሪቲካል ሆኖ ይመጣል እና ያንን ሰው ለማየት በታች ከነበርኩበት ቦታ ሰት ያች ልጅ ሆነ አገኘዋል የተሰጣትን የምርመራ አይነት ማሰራት ስላልቻለች ውጭ ደግሞ ስትሄድ ውድ ስለሆነባት መክፈል ስላልቻለች ለእሷ ለእሷ አቅም ማለት ነው በቃ ያንን ደግሞ አገልግሎት ያንን ደግሞ ምርመራ አድርጋ ካልመጣች አገልግሎት ማግኘት አልችልም የሚል ሳቢ የነበራት ምሳሌ እሳት መጣካቶች ነ ስለዛ ያገኘችው ቦታ ላይ ጤንነቱ ወይም ንጽሕና ያልተጠበቀ አይነት የጽንስ መቋረጥ አገልግሎት የሆነ ቦታ ይሰጣታል። ከዛ በኋላ ግን መጨረሻ ላይ መንቀሳቀስ ሲያቅታት በጣም ሲያማት ትኩሳት በትኩሳት ሆና ሰዎች ተሸክሟታ መጡ። አደጋ ውስጥ ሆና መጣች። እኛ ገንዘብ አዋጣን ምንችለን አደረግን። በጣም ጥሩ የሚባል አንቲባዮቲክ ፕሮተንት የሚባል አንቲባዮቲክ ኢንፌክሽኑን ሊቀንስላት ግን ኦልሬዲ ኪድኒዋ ተጎርቷል ቁላልቷል ኢንፌክሽን ጉበቷንም በመጠኑ ተጎርቶታል። ግን መድኃኒት የሰጠናት ያላትን ችግር አልቀለበሱ እና መጨረሻ ላይ አይናችን እያየ ህይወት ሄደ። አሁን እሷን ይህም ጊዜ በአምሮት መጣለች ማለት ነው። እኛም እንደ ጤና ሙያተኞች በዚህ ሁኔታ በጣም ልባችን እየተመታ፣ አምራችንም እየተመታ ረጅም ጊዜ እየኖርንበት ነበር ማለት ነው ግን ሆን አሁን ይሄ ሊበራላይዝ በሆነ በኋላ እና ደግሞ ታስክ ሽፍት እኔ የምሰራውን ነርስ እንድትሰራ በስልጠና ከተደረገ በኋላ ተደራሽነቱን እየጨመረ መጡ። አነስ ያለ አንድ ክፍል ነበረ ቤቱ። እነሱ የሆነ እንደ ሳጠራ ጨርቅ የተደረገበት ወንበር ላይ ቁጫሉ። ከዛን እኔ አልጋ ላይ ቁጭ በይ አለችኝ። መጋረጃውን መለስ አደረገች። ረዘም አድርጋ ነው ገመዱን ያዘጋጀችው። እንግሪሽን ክፈች ያለችኝ ና ድሬ አሁን ሰብስባ ወደ ላይ አስቀመጠችኝ አመቻችታ ፊት ለፊት የወንበር ላይ ቁጫለች። ጫኔ ላይ ያሰረችው አንዱ ጫፍ ማለት ነው። እግሬን ከፍታ በቃ ያስገባችሁ በማህጸኔ። ያማል። የሆነ ውግት ነገር የማረግ ስሜት አለ። ማን ያዝንልኛል? ወያይዞች ማን ይለኛል? ለምን እጮሃለሁ? በደል ስለሆነ እስቲ ይሁን፣ በቃ እኔ ምንም የማረገውም ነገር ስላልነበረ ዝም ነበር ማለት የነበረብኝ ና ዝም አልኩኝ። ሲቆርጣት ና ሲያማት፣ ያኔ ጎትታችሁ ታወጡታላችሁ፣ ክር አለው ጫፉ ላይ ውስጥ እንዳይቀር ምናምን ብላ አስጠነቀቀቻቸው። ብሯን ቆጥራ ወሰደች። ጉዞ ጀመርን ወደ ቤት። ማሰብ የሚበሰጅ መበሳት ብቻም ሳይሆን ሆድ ውስጥ ያሉ የሰውነት ክፍላችን እንደ አንጨት የመሳሰሉትም ሊበሱ ይችላል። እሱ ብቻ ሳይሆን የደን ቧንቧም እንደ አጋጣሚ የሚበሳበት እና ብዙ ደም የሚፈሳቸው አፀን ራሱ ውስን የሆነ የውስጥ ውስን የሆነ እንትን ነው እና ከሱ ቦርደር ካለፈ አንጀት ነው የሚገኝ ደንቧንቧ ነው ያለው እነዚህን የሰውነታችን አካላት ሊበሳና በዛ ምክንያት የተለያዩ የጤና ችግሮችን ማስከተል ስቃይ የሚወጣበት ሁኔታ ሁሉ አለ። ፎከስ ኦፍ ኢንፌክሽኑ ማህሰን ከሆነ መድኃኒት በመስጠት ያ የኢንፌክሽን ሁኔታ እየተሻሻለ የማይመጣ ከሆነ ምናልባት ዋናው የኢንፌክሽኑ ምንጭ ማህፀንን ስለሆነ ማህፀንን ቶሎ ብናወጣው የተሻለ ነገር ልናገኝ ይችላለን ብለን ማህፀን የሚወጣበት ሁኔታ አለ። ይሄ አንዱ ነው። ሌላው ደግሞ ደም መፍሰስ። ደም መፍሰሱ ከቁጥጥር ውጭ ከወጣ እና ኃይለኛ ከሆነ አንዳንዴ በዛ ምክንያት ቶሎ ማህፀንን የሚወጣበት ሁኔታ የሚኖርበት ሁኔታ ሊኖር ይችላል። ነገር ግን አብዛኛውን ጊዜ ማህፀን እንዳይወጣ በተለይ የማህጸን ሐኪሞች በተቻላቸው አቅም ማህጸንን ወጣት እስከሆነች ጊዜ ድረስ ለማቆየት ሁሉንም ነገር ያደርጋሉ። ከዛ ወዲያ ወደ ቤት በፍጥነት መኪናው እንዲነዳት ለልጁ ተነገረው። ቤት እንደገባው አጥሚ እየተሰሩ ነው። በፔርሙዝ ወዲያው ትኩስ ትኩሱን እንድጠጣ ተደረገ። ኮካ በጣም እንድጠጣ ተደረገ። በየደቂቃው ከሰል ይቀጣጠል ነበር። አንዱ ከሰል ሲያልቅ አንዱ አንዱ ከሰል ሲያልቅ አንዱ። ቤቱ በጣም ታፈነ። በቃ እኔ ሞቀት እንዲሰማኝ ተደረገ። ይሄ ሲሆን እናቴ ምት ሆነው፣ እኔ ጋር አክስቴ እና የኔታና እህቴ ብቻ ናት ሰራተኛው ሆኑ ሌሎች እህቶች አይገቡም እኔ ጋ። ልክ ሲመሻሽ ግን ይቆርጠኝ ጀመር። በቃ ወገቤ አካባቢ ጉልበቴን አካባቢ ይቆርጠኝ ጀመረ። ሌላ ጋቢ ያመጡ አለበሱኝ፣ ምናምን። ለሊት ላይ ነው ያሁን ማልተኛ እነሱም አልተኙም፣ ቁጭ ብለዋል። ያመኛል፣ ወደታች ገፋኛል። በቃ ልቤ ስውር እስኪል ድረስ ይጨንቀኛል። በቃ እንዳልጮህ ጋቢ ንከሽ ተባልኩ፣ ጋቢ ነከስኩኝ። እሱን ሱን ይዤ፣ እጃቸውን ይዤ፣ አክስቴንና እናቴን ግራና ቀኝ። የሚወጣ ነገር የለም እኔ እጨነቃለሁኝ። በቃ ነብሴ ልትወጣ አደረስኩኝ። በጣም ያልበኛል። በቃ እነሱ አምጪ ይሉኛል፣ ግፊው ይሉኛል፣ ግፊው ይሉኛል። እኔ ብገፋውን ምንም ብል ህመም እንጂ የሚወጣ ነገር የለም፣ ያስጨንቀኛል። በቃ ዶክተር፣ ምናልባት ከዚህ በፊት ፅንስ ለማቋረጥ አንዲት ሴት ስትመጣ የፅንስ ማቋረጥ አገልግሎት ልታገኝ የምትችለው ይሄ ሕጉ ከመሻሻሉ በፊት እንደዚህ የተለያየ ነገር የተለያየ ችግር ውስጥ ገብታ ስትመጣ ነው ማለት ነው። የጤና ተቋሙ የሚቀበላት ማለት ነው። ከዛ በፊት አይ ለምሳሌ ጽንስ ማቋረጥ ራሱ ተፈጥሮ ይገታውና ለምሳሌ ሀያ ሳምንት ላይ ሊሆን ይችላል፣ አስራ ሶስት ሳምንት ላይ ሊሆን ይችላል። የመጀመሪያው ሶስት ወር ነው። ከዛ በኋላ ያለው ሶስት ወር ላይ ሊሆን ይችላል እና ጽንስ በራሱ እድገቱን ካቆመ፣ ልብ ምት ከቆመ ማለት ነው ይፈቀድላት ነበር። የተወሰነ ጊዜ እንሰጣታለን በራሱ እንዲመጣ የማይመጣ ከሆነ እና ሁኔታው የጤናዋን ችግር ያባብሰል ተብሎ ከታመነበት ጤና ያተኛው ብሷ ፈቃድ የተሞላበት ሁኔታ እንዲቋረጥ ይደረጋል። በፊትም የሚፈቅድ ነው። ሌላው ደግሞ እርግዝናው እራሱ ጤናዋ ላይ ችግር የሚያመጣ መስሎ ከታየ መረጃዎች ካሉ ማለት ነው። ለምሳሌ የደም ግፊት ሊሆን ይችላሉ። እርግዝና ጊዜ የሚከሰተው የመጀመሪያው ሶስት ወር ላይ ሊሆን ይችላል ወይም አብዛኛው ጊዜ ሁለተኛው ሶስት ወር ላይ ሊሆን ይችላል። ከ14 ሳምንት በኋላ እስከ 28 ባለው እዛ ጊዜ ውስጥ ደንግፊቱ የእሷን ጤና እርግዝናውን በመቀጠል አደጋ ላይ ይጥላል ተብሎ ከታመነበት ይፈቅዳል። በፊትም ይፈቀዳል። ከሀያ ዓመትም በፊት ይፈቀድ ነበር ማንኛውም ይሄ ጤናዋ የእሷን የሚጎዳ ከመስሎ ከታየ ሐኪሙ ነው ይህንን አገልግሎት የሚሰጠው ያቃል። ይህንን መቀጠል ማለት የእሷን ጤና ማወቅ ነው ወይም ችግሮች ማስገባት ነው ወይም ሕይወቷን ማሳጣት ነው፣ እንደዛ ሆኖ ካገኘው ያቋርጣል። አሁን ልዩ የሚያደርገው ከአዲሱ ጋራ፣ አሁን ከተደፈረች በቤተሰብ አባላት አማካኝነት ወይም ዝምድና ባለው ሰዎች እርግዝና ከተፈጠረ የእሷ ቃል ብቻ ነው የሚበቃው። ስለዚህ እሷ ተደፈረ ብላ እስካለች ጊዜ ድረስ አገልግሎቱን ታገኛለች ነው በፊት ግን በዚህኛውም ኬዝ ቢሆን አይፈቀድላትም ነበር። እንደዚህ አይነት ችግር ውስጥ የነበሩ ለምሳሌ ተገደው የተደፈሩ ሴቶች በዘመድ መካከል እንግዲህ እርግዝና ከተፈጠረ እንደዚህ አይነት ችግር ውስጥ የነበሩ ሴቶች ምናልባት ይህን አገልግሎት ሊያገኙ የሚችሉት እንዴት ነበረ? እንደዚህ የተለያየ ቦታ ሄደው አደጋ ላይ ሲወድቁ ብቻ ነበረ ማለት ነው አገልግሎቱን የሚያገኙት ድሮም የህግ ከመውጣቱ በፊትም ክሊኒክ ሄደው አገልግሎቱን የሚያገኙበት ሁኔታ የነበረበት ሁኔታ መሬት ያለው ሁኔታ ነው። ስለዚህ ማለት ህጉ አይፈቅድም እንጂ አይፈቅድም እንጂ ያለውን ሁኔታ ሁሉም አገልግሎቱን ይሰጣል የሚል እምነት የለኝም፣ በዛን ጊዜ ቢሆንም። ምክንያቱም የተለያየ ጤና ማለተኛ ስላለ በአለው ባህሪው መሰረት ካመነበት ካላመነበት በሚል እንከፋፍለው እና በዛ መልኩ አገልግሎት የሚሰጥበት የሚያገኙበት ሁኔታ ነበር። ግን ህግ ስለሌለ ነው ብዙዎቹ ህግ ማዕቀፍ ስለሌለ ብዙዎቹ አደጋ ላይ የሚወድቁት አብዛኛው ደሞ አደጋ ላይ የሚወድቀው ለው ሶሾ ኢኮኖሚክ ስታተስ ያላቸው ገጠር ውስጥገጠር ውስጥ የሚኖሩ እዛ ነው አብዛኛው መደፈር ያለው። ስለዚህ እነዚህ እነዚህ ወይ ይቀጥላሉ እርግዝናውን ይወልዳሉ ወይንም አጋጣሚ ከተገኘ ደግሞ ጤንነቱ ያልተጠበቀ አይነት ጽንስ ማቋረጥ ውስጥ እንዲገቡ ሊያስገድዳቸው ይችላል ከዛም ችግሯም ሳይታወቅ ኢንፌክሽኑን ተፈጥሮባት እዛ ደረጃ ደረጃ ሳይታወቅም ወይም ህይወታቸው የሚያልፉ የነበረበት ሁኔታ ነው የሚለው እና ከደረሱም ነው ወደ ሆስፒታል ማንም መሳያ ከዛው ባሉት ቦታ እንትን ይላሉ ማለት ነው ስለዚህ ከዚህ ከአሁን አዲሱ ሊበራል የሆነው የጽንስ ማቋረጥ ከመውጣቱ በፊት ሰፊ የሆነ አገልግሎት ይኖራል ባይባልም የሚሰጥበት ሁኔታ ነበር። ግን በመንግስት ሆስፒታሎች ተቋማት፣ የጤና ተቋማት ላይ ደግሞ ቅድም የነገርኩሽ የእሷ ጤና ላይ ችግር የሚፈጥር ከሆነ ፅንሱ ኦልሬዲ በራሱ በተፈጥሮ እድገቱን አቁሞ ያው ጤና ላይ ችግር ሊያመጣ ስለሚችል የተወሰነ ጊዜ ተጠብቆ በራሱ እንዲወጣ እንቢ ካለ የሚወጣበት ሁኔታ የነበረበት ነበረ። በተለያየ ምክንያት ይሄ ደህንነቱ የተጠበቀ የፅንስ ማቋረጥ አገልግሎት በሀገራችን መፈቀድ የለበትም የሚሉ የተለያዩ ሰዎች ይኖራሉ። ያ ቢሆን ምናልባትም ደህንነቱ የተጠበቀ ፅንስ ማቋረጥ አገልግሎት ህጉ ባይሻሻል እና አገልግሎቱን ተደራሽ ባይዳረግ ፅንስ ማቋረጥ ይቀራል ብሎ ያስባል። ህጉ ቢቀለበስ ሊሆን የሚችለው አገልግሎቱ ይኖራል አገልግሎቱ ተደብቆም ቢሆን በምንም በምን ይኖራል። በገንዘብ አቅም ጥሩ የሆነ የማህበረሰብ ክፍል ምንም ጊዜ ቢሆን ያገኛል አገልግሎቱ። አሁን አሜሪካ ሀገር ብንሄድ ወይም አውሮፓ ብንሄድ፣ ተከለከለ ቢባል ጤና ተቋም በሚሄዱበት ሰዓት፣ ህጉ ሊቀበለው ወደሚችሉ አይነት ነገር ይወሰዳል። ለምሳሌ ለጤናው አደጋ አለ ወይም በራሱ ተቋም። ተብሎ ታገኛለች ማለት ነው። ምክንያቱም ዋናው አገልግሎቱ ወዳለበት አካባቢ መድረሷ ነው እንጂ ከደረሰች የጤና ሙያተኛው ያምንበትን ያድርጋል። ዋናው መድረሷ ነው፣ ጤና ሙያተኛው ያምንበትን ያድርጋል። ህሊ ነው የሚያዘው። ጤነቱ አደጋ ላይ ነው የምትወ ምክንያቱም አንድ ሰው ይህንን ያረገዝኩት ያለ ፕላን ነው ይህንን ያረገዝኩት ያለ ዕቅድ ነው ብላ መታ እርዳታ መጠየቅ እራሱ ሳይኮሎጂካሊ የተረበሸች ናት። አእምሯ ወደ የተረበሸ ነው ማለት ነው። የሚቀጥለው ስቴፕ ወይ እሺ ነው ወይም እምቢ ነው። ስለዚህ የጤና ሙያተኛው አእምሮ ተቀብሎ ይህንን አይነት አገልግሎት ትሰጣለህ ብሎ ካለ ወይንም አልሰጥም ካለ የሚመጣውን አእምሮውን እንዲጠይቅ ማለት ነው። ስለዚህ አንዳንዱ እምቢ በመባል ነው ይህንን እኔ እንደዚህ አይነት አገልግሎት አልሰጡ ይህ ልጅ እንደሱ አይነት ሁኔታ በየቦታው ከሆነ እቺ ልጅ ምንድነው ምትሆነው? ወይ ጽንሱን ትቀጥላለች ወይም በሆነ መልኩ ፅንስ ማቋረጡን ታደርጋለች ወይም እራሷን ትጠፋለች። ከዚህ ከሦስቱ አንዱ ነው የሚሆነው። ወይ ትቀጥላለች፣ ወይም በሆነ መልኩ ታቋርጣለች። በሆነ መልኩ ማለት ጤንነቱ ባልተጠበቀ መልኩ፣ ወይም ሁሉም አቅጣጫ ጨለማ ከሆነባት እራሷ ላይ የሆነ ችግር ትፈጥራለች። ከሦስቱ አንዱ ነው የሚሆነው። እኛ በስራ ሂደታችን ደግሞ ይህ ሁሉ አጋጥሟል። ራሷን የገደለቻለች የማህበሩ ተጽዕኖ የካልቸር ተጽዕኖ የሆነ ቦታ ሄዳ ጤንነቱ ያልተጠበቀ የጽንስ ማቋረጥ ያገኘች ችግር የደረሰባት አለች። ይህም እኛ በስራ ሂደታችን ለብዙ አመታት በሰራንበት አጋጥሞናል። ስለዚህ ይሄ ነው ሊሆን የሚችለው። ይሄን ደግሞ ማንም ዜጋ እንደዚህ አይነት ችግር እንዲፈጠር አይፈልግም። እስካልፈለገ ጊዜ ድረስ ደግሞ መሆን የሚገባውን የጤና አገልግሎት አንድ ሴት እንድታገኝ ለማድረግ ነገሮችን ማመቻቸት ውድ አድማጮች ከባለሙያው ከዶክተር አብዱልፈታህ አብዱልቃድር ጋር የነበረኝን ቆይታ እንዲወደዳችሁት በአጠቃላይ ከፕሮግራሙም ጥሩ ቁም ነገሮችን እንዳገኛችሁ አምናለሁ። አሁን ቀደም ሲል ወደ አቀረብኩላችሁ እና እናንተን አድማጮቻችንን ተሸላሚ የሚያደርገውን ጥያቄ ከነ መልሱ ላቅርብ። አንዲት ሴት ያላሰበችው ወይንም ፈጽሞ ያላቀደችው እርግዝና ሊከሰትባት ከሚችሉ ምክንያቶች ውስጥ ዋና ዋና የምትሏቸውን ሁለቱን ጥቀሱ። እንግዲህ አንዲት ሴት ያላሰበችው ያላቀደችው እርግዝና በተለያየ መንገድ ሊከሰት ይችላል። አንዱና ዋነኛው እንግዲህ ተገዳ ስትደፈር ነው። ሁለተኛ የቤተሰብ እቅድ አገልግሎት አማራጮችን እየወሰደች አንዳንድ ጊዜ ሙሉ ለሙሉ ላይከላከል ይችላል። ብዙ ጊዜ ከአወሳሰድ ችግር አላሰበችው ያላቀደችው እርግዝና ሊከሰት ይችላል። ሶስተኛው ደግሞ ጥንቃቄ በጎደለው ጾታዊ ግንኙነት ያላሰበችው ያላቀደችው እርግዝና ይከሰታል። በርካታ ሴቶች ግን በተለያየ ምክንያት ጥቃት ይደርስባቸዋል። በዚህ ጥቃት ደግሞ ያላሰቡት ያላቀዱት እርግዝና ይከሰትባቸዋል። ስለዚህ ከእነዚህ መካከል ሁለቱን ከጠቀስ ተንቀሳቀሳችሁ ተሸላሚ ትሆናላችሁ። እንግዲህ ሰዓት አጥሮናል። ለተሸላሚዎች ዛሬን ጨምሮ በተከታታይ ቀናት ሽልማቶቻችሁን እንልካለን። አብራችሁን ስለሆናችሁ፣ ሀሳብ አስተያየቶቻችሁን ስላደረሳችሁን ከልብ አመሰግናለሁ። ሶስትና ተስፋይ ነኝ። መልካም ቀን ይሁንላችሁ። በሰላም ዋሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያ እና ኮሚኒኬሽን ከሸገር ኤፍ ኤም መቶ ሁለት ነጥብ አንድ ጋር በመተባበር ነው።